ቤታ እናቷን አልረዳችም ብለው የውሸት ፎቶ የሚለጥፉ ሰዎች ናቸው። አንደኛ ሰዎች ናቸው፣ ለምን የኔን እውነት እንዲወጣ አይፈልጉም? እኔን እንደዚህ የተደባበቀ የተደባበሰ የውሸት ስሜ እየጠፋ እንዲሄድ ነው የሚፈልጉት። እኔ በነገራችን ላይ መውደቅ ሰው አይደለም ክፋት ውስጥ ሄድ ሰውን ለማጥፋት እንቅልፌ ቁጭ ብያ አጥቼ፣ ማን ምን ሚስጦር አሁን ስለ እሷ ስለ እሷ እንቺ እናቷ አመጣች አሉት ማለት ነው። ስለ ልጇ ስለ ልጇ ፎቶ ስለ ባሏ መሀት ጉር ነው ሀቢባ፣ አንቺ እንዲካረገች ብለው የጎረቤቷ ዘርዝር ያመጡት። እኔ ያ ነገር ላይ አልገባም። ገባቻት ማለት ነው። ለእኔ ምንም የሚጠቅመኝ ነገር የለም። እኔ ግን እንደዚህ አይነት በውሸት ነገም ጠያቂ ጠያቂ መሆን አለባቸው በቃ የቤተሰብ ጉዳይ የግድ ጉዳይ፣ ይሄ ሁሉ ፊት ለፊት ባለው ነገር በምንድን ተቀልሽ አቢባ? ቤቴድ ማለት እኔ ይህንን እኮ ማንም ሰው ለመፈመስ እኮ፣ አቢባ ዝም ብለሽ አይደል የምትፈምሽ። እስኪ ወደኋላ አስቢ፣ ወደኋላ አስቢ ታሪክሽን። አቢባ ፌስቡክ ላይ እንዴት ሆነች ነበር? ምን አይነት ቦታ ላይ ምን አይነት ሰው ይዘሽ፣ ያንን አልፈሽ አልፈሽ አልፈሽ ነው የተቀመጥሽ። ሌላው የሚፈምሰው በአንቺ ነው፣ አንቺን ሰድቦ ነው፣ አንቺ በጣርሽበት፣ አንቺ በተቀመጥሽበት ወንበር ነው ለመቀመጥ የሚጋጋጠው ማለት ነው። እኔ እዚህ ስመጣ አቢባ ዝም ብዬ አይደለም እኔ እዚህ ላይ አየሽኝ፣ ዝም ብሎ አይደለም ዘጠኝ ሺህ ሰው የሚያይኝ። ጸጥ ብሎ አይደለም ከምንም ተነስቼ ዝም ብዬ አለ ከስር ተነስቼ ነው ሀቢባ እዚህ የደረስኩት። የፈለገ ሰው ምን ላይ ደረሽ ሊልሽ ይችላል። አሁን ያለውበት ከአንድ ፎሎ ተነስቼ ነው እዚህ የመጣሁት። ቀልድ አይደለም ሀቢባ። እኔ የተሰደብኩኝ እኔም እየተሳደብኩኝ ሰው እየጠላሽ ገብቶሻል አይደለ ዘረሽ እየተነጠቀ ማንነትሽ የተነጠቀ በመልክሽ እየተሰደብኩኝ በሰውነት እየተሰደብኩኝ ቤተሰቦች አባት ያልቀረ፣ እህቶች ያልቀሩ ዘር ማን ዘር እየተሰደበ እዚህ አሁን ያለውበላ ያለው እኔ ቤታ ማንም ይህን ማንም በቀላል የምታመጭ አይደለም። እይታ በቀላል የምታመጭ አይደለም። ኢቨን ሰው ሰፖርት የሚያደርግሽ እጁን ዘርግቶ ጊፍት የሚሰጥሽ በቀላል አይደለም ሀቢባ። ይሄ ሁሉ ጥሬ እዚህ ጋር መጥቼ ማንም በእኔ ሲፈምስ ቁጭ ብዬ አላይም ነው ገባሻል። አቦ በቃ ቁጭ ብዬ አላይም። በቃ ላይ ለምን ራሳቸው መፈመስ ከፈለጉ ማንነታቸውን ይዘው መምጣት አለባቸው። ሁልጊዜ እኔ የምላቸው ምንድን ነው፣ አሁን አንዳንድ ሰዎች በሰው ፈመሱ፣ ያንን ፍምስና ይዘውት ይጠጥላሉ ወይ፣ ነው ለህዝቡ ምንድን ነው የሚያቀርቡለት? ስምንት ሰዓት ሙሉ ቁጭ ብዬ እዚህ ጋር እኮ ሳወራ የኔን ያህል እኮ ኢነርጂ የላቸውም ትንሽ አወሩ እና ወይ ታብታብ አንድ አበባ ብለው ቁጭ ነው ሲሉ የሚሉት ኢነርጂ የላቸውም። ያ ተስጦ መሰጠት አለ። በራስሽ የምትመጪው እና በሰው የምታገኙ አንድ ሊሆን አይችልም። በቃ ይሄንን ነው የምነግራት እኔ መለፍለፍ የመለፍለፍ ሱስ ይዞኝ አይደለም አቡ ግን እዚህ ስትመጣው ድረስ እስክሪኑ ላይ እስከተቀመጥን ድረስ ሰው ምንድን ነው የሚፈልገው ሰው ምንድን ነው የሚያስደስተው ገብቶች አላር እነሱ ሰፖርት የሚያደረጉኝ ሰዎች ዝም ብሎ አይደለም ሰፖርት የሚያ ወይ ቁጭ ብለው ሞናኒዛ አይደለም መልኬን እያዩ ምናምን የምትቀመጡ ስለማዝናናቸው ስለምንስቅ ስለምንጫወት ነው ፈታ ስለማረጋቸው ሁሉም እዚህ የሚመጡት ነው ሌላ ምንም ነገር የለኝም እኮ ነው ሌላ ምንም ነገር የለኝም ግን ይህን ያክል ክናት ሰው ለምንወደዳ ነው ሀቢባ? እኔን ለማስጠላት እኮ ማለት ነው፣ እኔን ለማስጠላት ሰው ቤታቸው ገብቶ ማለት ነው። አሁን አንቺ ለምሳሌ ቤትሽ ቤትሽን ከፍተሽ ሁለት ሰው ልቅ አንደኛዋ ልትጢ ነው አይደለ? መቼስ የምትፎካከሪው አይደለ? ሰው ሲያወር ቤታቸውን ከፍተው ኳልኩሽኮ ስለኔ ርዕስ እያደረጉ ሰዎች ስለኔ ጥሩ ነገር ሲያወሩ ያብዳሉ ሀቢባ። ክርክር አርገውት እኮ ነው የምልሽ። አንደኛው ገብቶ እነሱ የሚፈልጉት ሰዎች ሲደገፉ ትክክል ነው ይላሉ። ልክ እኔ ደግሞ ቤታ ምናምን ሲባል ያብዳሉ። በቤት ዳስለይሄ ላይ ፕሮፌሽናል ነው። ኒውትራል የሆኑ ሰዎች ከሆኑ ሁለት ሰዎችን ስለአንቺ ክፉ ደግም የሚናገርን ሰው አክሰብት ማድረግ አለባቸው። ግን ጥላቻቸው ስለሚያመዝሉ ነው። አንቺ ለምን እንደሆነ አታይ። አንድ እና አንድ በምን ትገናኛላችሁ? አንቺ ላይ እንደዚህ የሚያደርጉ ሰዎች የሚሰድቡሽ፣ በቤተሰቦችሽ፣ በክብርሽ፣ በሁሉ ነገር የሚሄዱ ሰዎች ምን አድርገሻቸዋል? ባል ቀምጠሻቸዋል? ብር ተበድረሽ ግደሻቸዋል? ምን አድርገሻቸዋል? ምንም የሚያደርግሻቸው ነገር የለም። ዩኖ ኢት ኦልሬዲ። አንድ እና አንድ ምንድነው? ቅናት፣ ይቀኑብሻል ለምን ቪው ይዘሽባቸዋል። በቃ እና ደግሞ ህዝቡ ይወድሻል። ለምን ህዝብ ወደዳት? ለምን ይኸው ሁሉ ሰው ያያታል? ለምን ይኸው ሁሉ ሰው ይከተላታል? የሚለው ነገር እነሱ ላይ ቅናት የሚለውን ነገር ወለደ። እራሳቸውን ከአንቺ ጋር ባያወዳደሩና ገባሽ? ራሳቸውን ሆ ጋደል እዚህ ጋር ቤታ ስለተጠላች እናንተ ጋር የሚመጣ ምንም ነገር የለም። አለቀ ቤት የመተሽ። ለምን አላብራራሽም? እኔ የምፈልገው ሰው ለምን አልሰደብሽ ነው? አልሰድብም። እኔ የራሴ የራሴ የሆነ ፕላትፎርም አለኝ። የራሴ የሆነ እይታ አለኝ። የራሴ የሆነ ነገር አለኝ። እንደነሱ እኔም ቤት አለኝ። እንደነሱ ተከታያለኝ ለማን አባቱ ለሀቢባ ብዬ ሆን ህሊና የራሴ ነው አለ ሀቢባ። ሰው ሽ ሲል አብሬ ይሻል ሰው ሲበታተን አብሬ አልበታተን። ህሊና ይህን እጠይቃለሁ ሀቢባ እዚህ ጋ ሰርታለች አልሰራችም። ምደግፈው እንደግፋለሁ፣ ምቃወምሽ እንቃወማለን። አንቺ ግን እኔ እና አንቺ ጓደኛ ስለሆን ወይ አንቺ የማትፈልጊውን ሰው ግን ሄጄ ስደቢ ብትኛ አልሰድብም። አሁን እኮ አንቺ የሚሰድጉች ሰው ጋር እኮ እኔ የማወራቸው ሰዎች አሉ ሀቢባ በተቻለ ይመጣል። ባይሳደቡ ደስ ይለኛል፣ እነግራቸዋለሁ። ቤቴ ግን ምንድን ነው ማድረግ ያለብኝ ሀቢባ? አንቺንም አቅሻለሁ እነዛንም ሰዎች አውቃቸዋለሁ ማድረግ ያለብኝ በቤቴ ሲመጡ አላሰድብሽ አስከብርሻለሁ አላሰድብሽም አንቺም ስትሰደቢ እዛ ጋ ቁጭ ብዬ እየጠጣሁ አላዳመጠም እነዛን ሰዎች በተቻለኝ አቅም ተዉ ለማለት እሞክራለሁ ገባሽ በቃ ተዉ እስኪ ተፋቱ ሁሌ አንድ ሰው ላይ ልል እችላለሁ ወይ ደግሞ ራሴ በቤቴ ገብቼ ሀቢባ ትክክል የሰራችሁ እከራከራለሁ ከዛ በተረፈ ግን እኔ እንዳልኩት መንገድ ሂጂና ስደቢልኝ ሰው አልሰድብላችሁም ይህን የመጨረሻ ምነው፣ አብዬ መጀመሪያ ኤአይ ኤአይ እንደሆነ አጣሩልኝ። ገባሽ አንቺም ምንም ቪዲዮ ሰርጠን ሰርተን እንትን እንዳንን በኤአይ የምታጣሩ ሰዎች ካላችሁ ራኒያኔ፣ እኮ አላውቅም እኮ አንድ አረንጓዴ የለበሰች እኮ ሴት ናት እኮ ስክሪንሻት አርግሽ ላኪኝ ስላላየትን እሱን አጣሩልኝ። ካልሆነ ሀቢባ ቪዲዮ ትስራና ና እቺ አረንጓዴ የለበሰችዋ ሴትዮ ከነ ቤተሰቦቿ እንድትመጣልኝ ይፈልጋል ይሄ መጨረሻ ነው። አቡ ቦቷን እልክልሻለሁ። እሱን ቼክ አድርጉልኝ። እሱ ካልሆነ ሀቢባ ቪዲዮ ትሰሪልኛል፣ እኔም ቪዲዮ ሰራለሁ። የኔም ልጆች ነፍ ናቸው። ቲክቶኩ ሙሉ ግማሽ የኔ ናቸው፣ ይሰሩልኛል መቼ ስች ሴትዮ ጋር በህይወት ትኖራለች፣ ዘመድ ይኖራታል፣ ይመጣሉ። ያንን ነው ማድረግ የምፈልገው። መዋረድ አለባቸው። በጣም በጣም ነው የሚያሳፍረው። አንድ ለአንድ የሆነች አንድ ሰው ሁለት ሰው ሲጣላ እኮ ትዋጣላችሁ ጨርሶ። ግን አንድ ሰው ሆኖ አንድ ሰው ላይ በግሩፕ መነሳት በጣም የሚያሳፍር ነገር ነው። እኔ ላይም በተደጋጋሚ ተደርጎብኛል። በግሩፕ አንድ ሰው ለብቻ ሰቅሳት በግሩፕ የምትነሱት ነገር እጅግ በጣም ይደብራል። በዚህም በቃል ይገባል። አስጸያፊ የሆነ ነገር የሚደረገው ቤት አንድ ሴት ናት፣ አንድ ትትቤታችን ናት። ለምንድነው አንድ ግለሰብ ላይ በግሩፕ የተነሳችሁ? ምጫፈጨሰ ለምን በዛ ላይ ሴት ሆናችሁ? እና እናርም ሀቢባ የሆነ እንትን አለ አይደለ? እቺ ሴትዮ ማለት ነው ከታወቀችልኝ የውሸት ይህን ያቀርቃ ከሄደች አይቲንክ በኢትዮጵያ እዛ ህግንት ማለት ቻልች መስሉ በቅልቦች ምናምን፣ እሱንም መሄድ ይፈልጋለሁ። በሱም ጉዳይ ምንም ችግር የለውም። እነሱ በገንዘብ ሰው ሲያመጡ እኔ በገንዘብ ፍትህ እንዴት እንደሚገኝ አሳያቸዋለሁ። ችግር የለውም። ያንን ነገር እቺ ሴትዮ እዮ ካልመጣች ድምጿ ተጣርቶ ምኗ ተጣርቶ ፊቷ እንዲወጣልኝ እና በዛ ኢትዮጵያ ባለበት በህግ እኔ መጠየቅ እፈልጋለሁ፣ በቅልቦች ምናምን ጌታ ነው ነው አልተውም። እንዲህ ነገር አልተውም። ለሌላም ጊዜ ሌላም ሰው እንደዚህ የተባለ የውሸት ስም ከሚጠፋ በእኔ በእኔ እንዲበቃ ነው የማደርገው። እኔ እንደዛ ስላሁን አንዳንዶች በህግ ምናምን በቀልድ ላይ እግዚአብሔር ናብ የወጣ ይውጣ፣ ያው አስወጣኝ ገንዘብ ይውጣ፣ የአስወጣኝ ገንዘብ ይውጣው፣ እስከ መጨረሻው ሄድበታለሁ። ዝም አለ ለራሴ ስም ለራሴ ለምቆምጋስምቆምል ለህዝብ ምክልት ይሆናል። ቤታ ኔክስት ታይም የማንም ሰው ስም ሲነሳ የማንንም ሰው ቤተሰብ እያወጡ እንደዚህ ሲሉ ውሸታሞች ይባላሉ። ለሌሎችም ገባሽ ምሰው ይጆጣምእኔ አቡ በጣም ብዙ ልጆች እ እኛ እሷን አካውንት እናዘጋለን። ምንም አይጠቅምም አካውንት ማዘጋል አንድ ሰውን አካውንት ሌላ ከፍቶ ይመጣል። ግን እውነታው እኔም ለምን ውስጥ ማን እናቴ እንደሆነች አውቃለሁ። እዚህ ደረጃ ቤተሰቦች ቃል እንደማያውሩ አቃለ ሀቢባ እንኳን አይደለም፣ ለእኔ እንኳን ማለት ነው አትግቢ ነው የሚሉኝ፣ ሶሻል ሚዲያ አቁሚ ነው የሚሉኝ። እንኳን ወጥተው ለእኔ ማብራሪያ ሊሰጡ ቀርቶ አይደለም። የውሸታውን እኔ እዚህ ሚሚ ሚሚ ስለምል ማለት ነው ሚሚ መታቸው ቤታችናል። እኔ ሚሚ ነኝ ራሴ ስለምላል ነው እዚህ ስሟላ ለመጥራት ነው ሚሚ ምለው። የውሸታቸው ብዛ ሚሚ መታ የውሸታቸው። ከዚ ላይብ ላይ ደውል ላድርጌ ማለት ነው ደወልኩላት። ገብተች ነበረ የምን እኔ መቼ ተሳስቼ ነካሁት እንዴት ይለኛለ የሆነ ሴትዮ እኮ ገብታ ነው እኮ አውቃታለሁ ምናምን ብላም አብራሪያ ትሰጣለ። የውሸታቸው ብዛት ይሄ የሚሄዱበት ርቀት ማለት ነው። እና እስከ አንድ ቀን እችን ሴትዮ ጊዜ እሰጣታለሁ። አቢባ ይሄን የአዮን አጣሪ አንድ ቀን ጊዜ እሰጣታለሁ። በነገ ውለት ከቻለኝ፣ በዛሬው በነገ ውለት እች የተባለችው ሴትዮ በቪዲዮ እንድትገባልኝ እፈልጋለሁ። ጊዜ ሳትፈጅ እናት ናት አይደል? እናት የሆነ ሴትዮ ደግሞ ጊዜ መብጀት የለባትም። በቪዲዮ መግባት አለባት። እንዳውም እኔ እሷን በሆን ማለት ነው ልጅሽ ተገኘ ተብሎ እንዲህ ሲባል ሰፍሰፍ ብዬ ነበር በቪዲዮ የምገባው። ጊዜም አልፈጅም ነበር። ተንሰብስፋ መግባት አለባት። እውነት ከሆነ ነበረባት። እስካሁን ምንድነው ጉዳዩ መጎተት? ኒካ ማታ ስረው እንዳይመጡ ተለውጫለሁ ብላለች። አጋይስ ተለውጫለሁ ብላለች። ምን ብለው እንዳይመጡ ለአንቺ ማለት ነው ኒቃብ ታደርጋለች። እነዚህ ጋር ላልኩሽም አድርገው እንዳይመጡ ስትል ተበልታለች። ተቀይሬያለሁ ብላለች ሀቢባ ንጉሰ ሰምቼ አላውቅም። በሃይማኖታቸው በስሚ ወደ ኦርቶዶክስ ተቀይሬያለሁ አልሐምዱሊላይ ብላለች። እንደዚህ ነው ያለችው፣ ቃል በቃል ወደ ኦርቶዶክስ ተቀይሬያለሁ አልሐምዱሊላይ ብላለች እና በነገ ውለት አይኖ ነጭ ከማል እያየሽ እንደሆነ አውቃለው። በነገ ውለት እያየች ነው በሌላ ሰው። በነገ ውለት ያልሻትን ሴትዮ፣ አንቺ እውነታ ካለሽ በቪዲዮ ይዘሻት ነይ፣ በቪዲዮ ይዘሻት ነይ። አይ በቪዲዮ ፈራለው ካለች፣ ቪዲዮውን ሁሉ ትታው ማለት ነው በድምጽ እኔ በቪዲዮ ገጥማት አለው። በድምሷን እያቄ እንጠይቃታለን። ትምጣ። ይህንን ነው ኮንፊደንስን የማሳየሽ ያንን አቡዬ ጨርሻለው። በጣም አመሰግናለሁ። ሌላ ሰው ቢመጣስ በድምጽ ቪዲዮ ማብራት አለባት። ጥያቄ ጠይቃታለሁ። ጥያቄ ጠይቃታለሁ። ፎቶ ታመጣለች። ፎቶ በወር መቼ ኢትዮጵያ ውስጥ በስልክ አይደለም ፎቶ። እንግዲህ አያስጠጣት መጣ ፎቶ አልበም አልበም። ሌላው ይቅርታ ጥያቄውን ይቅርና አልበም ማት አልበም ማት አልበም ምናምን ይዛ ትመጣለች። ምን ችግር አለው? አስራ አራት ዓመቴ ማለት ትልቅ እኮ እዛ ያንን ነው ምን ጨረሻ ምን ነው ጨርሻለሁ። ይቅርታ ተይብላችሁኝ ተይብላችሁኝ። አላረ ብዙዎች በቃ ይግኖር አድርጊ ምናም ብለውኝ የነበረ ግን ላይክ በዚህ ርቀት ግን ሰው ሸትሰዋሽ አቡዬ እውነት ቤታ ቤታ ስል እያደረጉ ልሽ ያሉት ነገር በጣም አዝናለሁ። ግን ይህ የአንችን ጀግንነት ነው የሚያሳየው አንድ ብቻ ስለሆነሽ እነሱ ግሩፕ ሰርተው በጣም አሳፋሪ ነገር፣ በህይወት የሚጠየፉ ነገር ቢኖር አንድን ሰው በግሩፕ ማጥቃት ነው። ቤታ ብቻዋን ሆና አንዲት ሴትን ብዙ ሴቶች ሆናችሁ ወንዶችም ተጨምራችሁ ግሩፕ ሰርታችሁ አንድ ሰው ላይ ስታደርጉ ይህ ምን ያሳያል መሰላል? የእናንተን ደካማነት እና የቤታን ጠንካራ ነው የሚታየ። አንድ ሰው ፐርሰናችሁ ብቻውን ይ በተረፈ ግን ለአንድ ስታቀታችሁ የተሰባችሁ ግሩፕ ሰርታችሁ ለማጥቃት ስትሞክሩ በጣም በጣም አሳፋሪ አሳፋሪ ነገር ነው። ህዝቡም ደግሞ ተው ሊል ይገባል። አንድ አንድ ከሆነ አያገባንም እንላለን እኮ አሁን አንድ ለብቻ ቢሆን አገባኝ ምን አገባኝ እላለሁ። ግን አንድን ሰው በግሩፕ ሲሆን ነው እኛም ዝም አንልም። ሁላችንም ኢትዮጵያውያን እህታችን ናት። ስለዚህ አቆሙ፣ ተዉ። አይ አንተውም ካላችሁ የውሷም ጥግ ድረስ ትሄድበታለች። በህግም ትጠይቃላችሁ በስም ማጥፋት ወንጀል። እንደገና ጉዳዩን ደግሞ እናጣራለን። እኔም ቪዲዮ እሰራለሁ ፎቶ አለጥፌ እናት ነኝ ካለች እንድትመጣ ኦኬ ግን ቆያችሁ ቤታ ላይ በጣም በብዙ ነገር አንዴ ሰርጀሪ ተሰርታለች ስላላችሁ፣ ብትሰራ በገዛ ገለዋ በስፖርት ብትገዛ በዳይት ብትገዛ ምን አገባችሁ? በገዛ ላይፏ በጣም ብዙ ነገር ነው የምትሉት። ይሄ ደግሞ ያሳፍራል። አንድ ሰው ሲያቅታችሁ በፐርሰናል ላይፉ ትገባላችሁ፣ በሰውነቱ፣ በምኑ፣ በቤተሰቡ እና በጣም የሚያሳፍር ነገር ነው። አጸያፊ ነገር ነው እና እኛ ይሄን በጣም እንጸየፋለን። ሼም ነው። ያሳፍራል። ሚዲያን ለብዙ ነገር መጠቀም ለምን ህዝብ በጨዋታዋ በሰ ተወደዳት፣ ሌላ ምን አረገች? በህዝብ ስለተወደደች ብቻ። አሁን ቤታ ቪው ባይኖርስ፣ ሆኖ ባይኖርስ፣ ሰው ባይወድሽ፣ ምን ብዬ እንደጠየቅኳቸው ታውቂያለሽ ማለት ነው። ሁለት ጥያቄ አለኝ ለዚህ ለዚህ ለሚንጫጫው ህዝብ ማለት ነው ይህን የሚወዱኝን ምንም የማይናገሩት ጥጋቸውን የያዙትን አለ ለሚንጫጩት ማለት ነው። ያኔ ለምን አላዩኝም? ያኔ እንዴት አልታየዋቸው ምን ኮ ላይ ጥያቄ የሚኖርብኝ ሀቢባ፣ ስድስት አመት እኮ ቱታውዘንድ ናይንቲን ላይ ነው እኮ ነው የመጣሁት ቲክቶክ ማለት ነው። ያኔ ለምን አላዩኝም? ያኔ ለምን አልተፈለግኩም? ያኔ ለምን ትኩረት አልኖረኝም? ያኔ ብልግናዬ ለምን አልታያቸውም? ቤተሰብ መጣ ላይ ለምን አልታያቸውም? ያን ጊዜ ዛሬ ለምን ጊዜ ጠብቀው የውሸት ሰውን ስም ለማጥፋት ይህን ያክል ደረጃ ይላል አንዳንዶቹ እንዲታመኑ ማለት ነው። አይዞሽ፣ እኔ እግዚአብሔር ሀቢባ በጣም መርዝ መርዝ ሰዎች አይቻል እንደው በአንድ ስሙ እንዲዋሹ ይሻላሉ። አንዳንዶች አይዞሽ፣ እንደ እናቷን ብትሆን እኮ መብቷን ምናምን አውቀው በእናቷ እኔ እናቴን አስመስለው ማለት ነው ከዘለ እኔ ደግሞ ተቆርቋሪ ይመስለው ከስልኩ እያስገቡልሽ ኮ ሰው በቃ አላደለ ጭንቅላት ውስጥ እንዲያምን ያ ነገር ነው እራሱ የገፋፋኝ ማለት ነው። ያላሰበ ሰው ራሱ እንዲያስብ ማለት ነው። ያላሰበ ሰው ሚሰሩ አሉ ገባሽ? እኔ ደግሞ ማዋረድ አለብ ሊመተኛት የምትል በቂ የሰለጠነ አዋጭ ዲኤንኤ እዚህ በሰለጠነ ዘመን የሚባል ነገር አለ፣ ማድረግ እንችላለን። እኔ ዝግጁ ነኝ። ለምን ነ እነሱን ለማዋረድ ጉድጓድ ቢሆንም እገባለሁ። ሀቢባ መድኃኒዓለም ነው የሚልሽ ጉድጓድ ቢሆንም እነሱ ለማዋረድ ከዛ ህዝቡ አንቀረኝ ተፈትቷል። በዚ ሸታ ያን ያህል ወርቅ የሚሄድበት ጌሚ ጫወታ እንዳኮ፣ እኔ ባለ ዋናው አንቺ ስታውሪ ነው የሚራገበው። በነገራችን ነገሮችን አንቺ ስታራግቢያቸው ነው የሚሰፉት የሚሄዱት። ኢግኖር አድርጌ እንደ ትናንትና መጫወት እችላለሁ፣ ከነገ ወዲያ መጫወት እችላለሁ። ግን ለምብቅ በውስጤ ምንድነው መዋረድ አለባቸው፣ ያንን መዋረድ አለብን፣ ማንነታቸው መታወቅ አለበት መዋረድ ብዬ እንጂ እኔ ምንም አባታቸው አያመድም። እሺ እኔ ደግሞ በሆነ ነገር ብንጣና፣ ለምን እየተጣናንበት ጉዳይ ብቻ ፎከስ አናደርገ እኔ እኔናችን በሆነ ለምሳሌ ም ተጫውተን በቅጣት አልተስማማንም። በሆነ ነገር ብቻ በአጣላን ጉዳይ ላይ ብቻ ለምን አናውራም? ለምን ወደ ሌላ ነገር እንሄዳለን? ይህ ምንድን ነው የሚያሳየው? ይሄ የዛን ሰው ትንሽነት ነው የሚያሳየው። በጣላ ንበት ሊቃም ነው የምትለብሰው ማዘር፣ የገባሽ እጃዋን እንኳን ማለት ነው ጓንት ግራብ ነው የምታለው፣ እንኳን ፊቷ ይታይ ማለት ነው። ሙስሊም ናት እኔ አውቃለሁ። ለእነሱ ማሳመንም መሄድም እርቀት አያስፈልገኝም። በዚህ መንገድ የዋሸችዋ ሴትዮ ማለት ነው መምጣት አለባት። ሀቢባ ለሌላ ጊዜም እንዲህ ገንዘብ እየተከፈለ ስንት ስንት ወንጀል ስትሰራ የነበረ ሴትዮና እየሆናም አለ ነው ምንዲህ በደስ አሽነካ እኔ ቪዲዮ እባክሽ ነኝ። ተበድያለሁ ብለሻል። በደለሽ ሲሰማ ነው እኔ ምላታለሁ። ከመጣች ትምጣ። ካልመጣት ሀቅ የላትም። ትክፈት ቪዲዮ ትክፈት፣ ቪዲዮ ትክፈት ጥያቄን ይጠይቃታለሁ እንድትመልስልኝ ፈልጋለሁ። ገባሽ የእውነት እናቴ ከሆነች መቼስ የአባቴን ስም ታውቃለች፣ የአያቴን ስም ታውቃለች፣ የአክስቶቼን ስም፣ የአክስቶቼ ልጆች ስም። አስራ አራት ዓመት ማለት አቡ ቀልድ አይደለም። አንድ እናት በአስራ አራት ዓመት ስተውሽ ነብስ አውቆች ብዙ ነገር ታውቃለች፣ ቤት ውስጥ ያለውን። ገባሽ አባቴ ስንተኛ ልጅ እንደሆነ ይሄ ሁሉ ነገር መጠየቅን የምፈልገዋለሁ። ከዛ በኋላ እሷ ትመልስልኝ። ምን አገብቶሽ ነው ምታው ማነሽ አንቺ ታይምት ነው ነው ቪዲዮ ሰራ እንደው ነው ጋ አቅካካና ትምጣ ነክ ኦኬ። አቅካካና ቤታ ሴት እህቴና እኔ ልወንጀልበት እኔ እኔ ልወንጀል እኔ እኔ ልወቀስበት። ሀቢባ እኮ ለስንቱ ስታደርግ የነበረኝ ናት። እንኳን እኔ በመልክ ያ በድምጽ የምታውቀኝ ቤታ አይደለሁኝም። ማንም መንገደኛ ኮመንት ሌላላት ምታደርግና ከየምትሉ ሰዎች ለምንድነው የሚተወው? ምስጢራችሁ እንዳይወጣ ጉዳችሁ እንዳይወጣ ሴራችሁ እንዳይወጣ ለምን ሲባል፣ እኔ ቤት ታያልፈራውት እኮ አለው ባለቤቷ። እኔም ፍለፊት እቺ ሴትዮ ነጭ ቀማል ቤት የገባችው ሀቢባ፣ እኔ እግዚአብሔርን ግራ እስኪገባኝ ማለት፣ እናት የሆነ ሰው እኮ የዛን ሰዓት ቪዲዮ ይከፍታል። ለምን ነጋ መጣታለ? በቪዲዮ ነጋ፣ ለምን ሜካፕ ተቀብታለች? የምትመጣው ትኳኳላለች። ምን እስኪ ሴትዮ መታወቅ አለባት ሀቢባ። ሌላም ሰው በገንዘብ ስንት ሰው ነው የምታጭበረብረው? በቃ መምጣት አለባት ነው የምንፈልገው። እኔ ከአቡዬ ቪዲዮ ስሪልኝ መጀመሪያ፣ ኤአይ መሆኑን ስልክ እንገዛላታለን። ስልክ ከሌላት ፌስቡክ ትጠቀማለች እኮ ብላለች። ምንድን ነው ምታወቁ? እኔ ፌስቡክም ተጠቃሚ አይደለሁም። አቢባ ፌስቡክንም ፌስቡክ ላይ ሁሌ አያት አለው ብላለች። ፌስቡክ ላይ ሁሌ ካየችኝ ስልክ አላት እንግዲህ። በእርግጠኝነት ስልክ ስላለኝ በደወለችበት ስልክ መግባት ትችላለች። በተደወለበት ስልክ መግባት ትችላለች። እኔ የዚችን ሴትዮ ውሸት እኔ ነኝ የማጋልጠው። ትምጣና አቢባ አቢባቤት ይታል ያኔ ነው የምልህ። አዎ እኔ ግዴታ ያቺ ሴትዮ ቤት ነው የምመጣው። አልፈልግም ሀቢባ ቤት ብትል ውሸት ነው። ለምን እናት ሆነች? አዎ እናት እናት ከሆነች የትኛውም ቤት ትገባለች። የትኛውም ቤት ትገባለች እናት ከሆነች የትኛውም ቤት ሀቢባን ቤት ይሁን ጂኒ የሚው ጋር ነው፣ እኔን ለማውራት የትኛውን ቤት ትገባለች። ነገ ስለማውቀው ነው አቡም እንደሚሄድ ሀቢባ ቤት አልገባም? እኔ እዚህ ነው እዚህ እንትናና ያገኘች እንትናል የሚባል የለም። የትኛውን ጮሮሮ ገደል እንኳን ብገባኔ ለእኔ ነው አይደለ እውነት ልጇና ታይረተባለች ለእኔ ስትል ትመጣታለች። ያንን ነው ምለው። አቡ ስሪብኝ በጣም ስለተናደድኩኝ ሸክ ነኝ። እናት ምን ትግሬ ነው ቢታይ። እናት ለልጇ ምንም ትሆናለች። እናት ለልጇ የትም ትሄዳለች። እናት ለልጇ ለማዳን ሳይሪ እንኳን ትሄዳለች። ምንድን እናት ለልጇ የትም የትም ቦታ ትሄዳለች። እውነት እናት ነኝ ካለች ቁጣ ይዱ አብርታ ታናገር ግን እናንተ ለመወደድ እናንተ ለመወደድ ቤታዮን ማስጠላት አይጠበቅባት እናንተ እንድትወደዱ ቤታ መጠላት የለባትም ቤታ ሳትጠላ እናንተ በራሳችሁ ነገር መጥታችሁ መወደድ ትችላላችሁ ገባችሁ ከነልዩነታችን መዋደድ መከባበር እንችላለን እቺ ልጅ አንድ ሆና ብቻዋን እናንተ በግሩፕ ሆናችሁ ይሄን ያህል ማጥቃት ከዛም አልፋችሁ ከሚዲያው ነገር አልፋችሁ ፐርሰናል ላይፍ ቤተሰቦቿን ዘርማንዘሯን ለማጣራት መጎርጎር መሄድ በጣም አሳፋሪ አጸያፊ ነገር ነው። ስትገጥሙ ደግሞ ፊት ለፊት ባለው ነገር አንድ ለአንድ ሆናችሁ ግጠሙ። ምንድን ነው በግሩፕ በጣም ይደብራል። ይሄ የፈሪ ስራ ነው። አንድን ሰው በግሩፕ ሆኖ እንደ ማጥቃት የሚያስጠላ የሚያሳፍር ነገር የለም። አንድን ሰው ስትገጥሙ አንድ ለአንድ ግጠሙ። በግሩፕ እኔ እኮ አቡዬ ይሄ ይሄ የሚሰበሰቡ ምናምን እንዳልቻሉ ይንኳቃለሁ። ዘጠኝ ናቸው እዚህ ቲክቶክ ላይ ቀን ከሌሊት ስለኔ የሚያወሩ የኔን ጥላቻ የኔን አቃጫው ዘጠኝ ናቸው ሲቆጠሩ ዘጠኙም ደጋፊ አላቸው። የዘጠኙም ደጋፊ ነው ማነቃነቅ አልቻሉ። ምንድን ነው ያደረጉት? የውሸት ቤተሰብ ምናምን እንኳን እኔ አይደለም ለቤተሰብ ለአንድ ውሻና እንስሳ ማሳድግ ነኝ። አቡ ገባች። እንኳን እኔ ጭካኔ ለማንም ለማንም እዚህ ቲክቶክ ላይ ለማንም ማንንም እንኳን በፊት እንኳን በፊታቸው እንኳን ማላቃቸው መተው ቴክስት እንኳን አርገው ቤት ታርጂን ሲሉ አካውንት ተቀብዬኩም የምሰጥ ነው እማላውቃቸውን ሰዎች ማለት ነው። እንኳን አይደለም ለገንዘብ ልሳሰት። ግን ይሄንን ትቼው ነበር፣ አቡ ማርያም ነው የምልሽ። ትቼው በቃ ዝም ብዬሽ ነበር። ግን ለምን እነዚህ ሰዎች መዋረድ አለባቸው? የውሸት መዋረድ የውሸትን የሰውን ስም ሲያጠፉ ለምንድን ነው ይሄን ያክል ሰው ዝም ያላቸው? ጠያቂ የለም ወይ? ከዚህ በፊት አቡ የሆነ ነገር በስሜ ሲያጠፉ ኦኬ ያለማረጃ ያለመረጃ ጠፉ። ቲክቶክ ይሁንላቸው ብዬ አልፈለም። በእንደዚህ አይነት ነገር ግን ሲገባ ግን የውሸት ቤተሰብ ምናምን ተብሎ ሲገባ ግን ዝም ብዬ ቁጭ ብዬ ማየት የለብኝም። በቃ ህዝቡም ጥያቄ መሆን አለበት እና እኮ ነው ወዲያው እዛው በቪዲዮ ትውጣ ገባሻር ያመጣጫትም ሰውት ሴትዮ ስልክ የላትም ከተባለ ትግዛላት እሱ አረልቻ መጣጫ ገዝታላ ታስገባት። ትክክል በቪዲዮ ትገባጩ ሀቢባ፣ እኔ እግዚአብሔርን ግራ አስኪገባኝ ማለት እናት የሆነ ሰው እኮ የዛን ሰዓት ቪዲዮ ይከፍታል ለምን ነገ መጣት አለ በቪዲዮ ነገ ለምን ሜካፕ መጣው ትኳኳላለች ምን ስለላማ ገሰው ነው ቤታ ምታጭበረብረው በቀመንታት አለባንም አቡዬ ቪዲዮ ኤ አይ መሆኑን አለች። ስልክ እንገዛላታለን። ስልክ ከሌላት ስልክ የለኝም ብላለች። ልትገሉኝ። ስልክ እንገዛላታለን። ስልክ ከሆነ ችግሯ ምንም የለም። በማን ስልክ ነው ፌስቡክ ቶ ሀቢባ? ስልክ ከሌላት ፌስቡክ እጠቀማለሁ እኮ ብላለች። ምንድን ነው በምረም፣ እኔ ፌስቡክም ተጠቃሚ አይደለሁም። ሀቢባ ፌስቡክንም፣ ፌስቡክ ላይ ሁሌ አያት አለው ብላለች። ፌስቡክ ላይ ሁሌ ካየችኝ ስልክ አላት እንግዲህ በእርግጠኝነት ስልክ ስላሌላ በደወለችበት ስልክ መግባት ትችላለች። በተደወለበት ስልክ ማለት ነው መግባት ትችላለች። እኔ የዚችን ሴትዮ ውሸት እኔ ነኝ የማጋልጠው። ትምጣና ሀቢባ ቤት ይታይ። ያን እኔ ግዴታ ያች ሴትዮ ቤት ነው የምመጣው። አልፈልግም ሀቢባ ላይ ሀቢባ ቤት ብትል ውሸት ነው። ለምን እናት ነው እናት እናት ከሆነች የትኛውን ቤት ትገባለች? የትኛውን ቤት ትገባለች? እናት ከሆነች የትኛውን ቤት ሀቢባን ቤት ይሁን ጅኒ የሚሁ ጋነም የሚሆን እኔ ለማውራት የትኛውን ቤት ትገባለች? ነገር ስለማውቀው ነው። ሀቡም እንደሚል ሀቢባ ቤት አልገባም። እኔ እዚህ ነው እዚህ እንትና ናት ያገኘችን ትናል የሚባል የለም። የትኛውን ጮሮሮ ገደል እንኳን ብገባ እኔ ለእኔ ነው አለ እውነት ልጇ ናት። አይረክትባለችው ለእኔ ስትል ትመጣታለች። ያንን ነው ምለው። ሀቡ ስሪ በጣም ስለተናደዱ ችግር ነው። ቤታዮ እናት ለልጇ ምንም ትሆናለች። እናት ለልጇ የትም ትሄዳለች። እናት ልጇን ለማዳን ቤት እንኳን ትሄዱ ለለ እናት ለልጇ የትም የትም ቦታ ትሄዳለች። እውነት እናት ነን ካለች ህንጣ ልጇ ብርሳ ካናገር ግን እናንተ ለመወደድ እናንተ ለመወደድ ቤታዮ ማስጠላት አይጠበቅባት። እናንተ እንድትወደዱ ቤታ መጠላት የለባትም። ቤታ ሳትጠላ እናንተ በራሳችሁ ነገር መጥታችሁ መወደድ ትችላላችሁ። ገባችሁ? ከነልዩነታችን ልዩነታችን መዋደድ መከባበር እንችላለን። እቺ ልጅ አንድ ሆና ብቻዋን እናንተ በግሩፕ ሆናችሁ ይሄን ያህል ማጥቃት፣ ከዛም አልፋችሁ ከሚዲያው ነገር አልፋችሁ ፐርሰናል ላይፍ ቤተሰቦቿን ዘርማን ዘሯን ለማጣራት መጎርጎር መሄድ በጣም አሳፋሪ አጸያፊ ነገር ነው። ስትገጥሙ ደግሞ ፊት ለፊት ባለው ነገር አንድ ለአንድ ሆናችሁ ግጠሙ። ምንድን ነው በግሩፕ በጣም ይደብራል። ይሄ የፈሪ ስራ ነው። አንድን ሰው በግሩፕ ሆኖ እንደ ማጥቃት የሚያስጠላ የሚያሳፍር ነገር የለም አንድን ሰው ስትገጥሙ አንድ ለአንድ ግጠሙ። በጉሩፕ እኔ የሚሰበሰቡ ምናም እንዳልቻሉ እንኳካለሁ ዘጠኝ ናቸው። እዚህ ቲክቶክ ላይ ቀን ከሌሊት ስለኔ የሚያወሩ የኔን ጥላቻ የኔን አቃቸዋለ ዘጠኝ ናቸው ሲቆጠሩ፣ ዘጠኙም ደጋፊ አላቸው። የዘጠኙም ደጋፊ ነ የማነቃነቅ አልቻሉ ምንድን ነው ያደረጉት? የውሸት ቤተሰብ ምናምን እንኳን እኔ አይደለም ለቤተሰብ ለአንድ ውሻና እንስሳ ማሳድግ ነኝ ሀቦ ገባሽ? እንኳን ይሄን ጭካኔ እንዴ ለማንም ለማንም እዚህ ቲክቶክ ላይ ለማንም አይደል እንዴ እንትም ማንንም እንኳን በፊት እንኳን በፊታቸው እንኳን የማላቃቸው መጥተው ቴክስት እንኳን አድርገው ቤት ታርጅን ሲሉ አካውንት ተቀብዬ ቁ የምሰጥ ነው የማላቃቸውን ሰዎች ማለት እንኳን አይደለም ለገንዘብ ልሳስት። ግን ይሄንን ትቼው ነበር ሀቦ፣ ማርያምን ነው የምልሽ ትቼው በቃ ዝም ብዬ ነበር። ግን ለምን እነዚህ ሰዎች መዋረድ አለባቸው? የውሸት መዋረድ የውሸትን የሰውን ስም ሲያጠፉ ለምንድን ነው ይህን ያክል ሰው ዝም ያላቸው? ጠያቂ የለም ወይ? ከዚህ በፊት አቡ የሆን ነገር በስሜ ሲያጠፉ ያለማረጃ ያለመረጃ ያጠፉ ቶክ ይሁንላቸው ብዬ አልፈ ነው። በእንደዚህ አይነት ነገር ግን ሲገባ ግን የውሸት ቤተሰብ ምናምን ተብሎ ሲገባ ግን ዝም ብዬ ቁጭ ብዬ ማየት የለብኝም። በቃ ህዝቡም ጠያቂ መሆን አለበት። እና እኮ እኔ ወዲያው እዛው በቪዲዮ ቱታ ገባሻር ያመጣቻትም ሰውት ሴትዮ ስልክ የላትም ከተባለ ትግዛላት ሷር ልጅ አመጣቻ ገስታላ ታስገባት ትክክል፣ በቪዲዮ መውጣት አለባት። ህዝቡ ሁኔታውን ማወቅ አለበት። ገብተች ብታይ